ዛሬው ደግሞ የተለየ ነው። ሀሰን እና ማሂ ቆንጆቿ ማለት ነው። ዛሬ ደግሞ በኒካ ቤተሰቦቻችን የምንወዳችው በኒካ ብቅ ብለውልናል ማለት ነው። በዚህ አጋጣሚ ማሂ ምርጥ ልጅ ናት። ሀሰንና ማሂ ቢፋቀሩ ቢፋቀሩ እያልኩ ከበፊት እውነት ለመናገር አስብ ነበር ማለት ነው። ሰላም ሰላም፣ ውድና እየተከበራችሁ የምትክየይቱ ቤተሰቦች እንዲት ናችሁልኝ? ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር የተመሰገነ። እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ። በያላችሁበትም የዓለም ዳርቻ ሰላማችሁ፣ ጤናችሁ ብዝት ትርፍርፍ ይበልልኝ ማለት ነው። ለዚህ ዩቱብ ቻናልም አዲስ የሆናችሁ ሰብስክራይብ በማድረግ የደወሏን ምልክት በማጥቆር ቤተሰብ እንድትሆኑ በአክብሮትና በትትና እጋብዛለሁ። የኔ ወዶች ቪዲዋንም ላይክ አድርጉ። መልካም ልብ ያለው ብቻ ማለት ነው። አይከፈልበትም። በዚህ አጋጣሚ ያው ማሂንና ሀሰንን እውነት ለመናገር ማሂን በጣም የወደድኳት ከአይሚቾ ጎን በቆሜ ሰዓት ነው በጣም ያየኋት። በፊት በፊት አልተከታተላትም። ከሃይሚ ጋርም ስትመጣ ብዙ ፎከስ አድርጌ አላያትም ነበር ግን የጓደኝነት ጥግን የከፈለች ልጅ ናትና ማሂን ከሃይሚ ጎን የቆመች ሰዓት ያኔ ማለት ነው። ከዛን ጊዜ ወዲህ በጣም ነው የወደድኳት የጓደኝነትን ጥግ ያሳየች እና በዚህ አጋጣሚ ደግሞ ሀሰን እና ማሂ ፍቅረኛ ሞች ቢሆኑ ያልኩ በሀሳብ እንደዚ አለ አይደል የምትወዱትን ሰው እንደዛ አስብ ነበረ። እና ሁኔታቸው ግን አሁን ወደዚ ያጠጋጋል። ዛሬ ደግሞ ያው በኒካ መተናል። ሀሰን እንግዲህ ለማሂ ኒካ ለማድረግ ነው እንግዲህ ዛሬ ማታ ጠብቁን በማሂ ቤት እየተባለ ነው እንግዲህ ማሂ በራሷ ፖስት ያደረገችው ነው እውነት አንዳንድ ኮሜንቶች ደግሞ ኒካ መቀለጃ አይደለም አትቀልዶብን እያላችሁ ነው። ዛሬ ማታ እንግዲህ እውነት ነው አይደለም የሚለውን አብረን የምናጣራ ነው። መቼም ያው ጊዜው አሁን የዩቱብ ጊዜ ሆኖ እውነቱንን ከውሸት መለየት ያው ከብዶናል አደል ቤተሰቦቼ። ግን ያው እንዳላችሁትን ቀለበት እኮ መቀለጃ አይደለም፣ የተከበረ ነገር ነው። እና ሀሰንና ማሂ ደግሞ ያው ቆይተዋል አደል ቆይተዋልና ግን እውነት ለመናገር ሁለቱ ጥንድ ቢሆኑ በጣም ደስ የሚሉ እና የሚያምርባቸው ልጆች ናቸው። ሀሰንም እንደምታዩት ያው እብድ እብድ ነገር ነው እና ማሂም እንደምታዩት ሁ ማሂም በጣም ወደድኳት፣ እውነቴን ነው የምላችሁ። እና ያው ፍቅረኛሞች ቢሆኑ ደስ ይላል። ፕሮሚስ ደግሞ ደስ የሚል ነገር ነው ምንም ችግር የለውምና ዛሬ ያው በእነሱ ቤት የምንጠብቃቸው ናል ቤተሰቦች ማለት ነው። እየቀለዱብንም አይሆንም። በፍጹም የሰርፕራይዝ ምናምን ወይም ደግሞ ፕራንክ ምናምን መቼም አሁን ላይ ከባድ ነው፣ ፕራንኩን ከእውነት መለየት፣ እውነቱን ከውሸት መለየት ከብዶናል። እና እንደዚህማ አደርጉንም። እውነተኛ ኒካ ይሆናል ብለን እናስባለን። በርግጥ ኒካ የሚባለው እንደኛ መስለኛ ሽማግሌ ባለበት ነው። ይሄ ፕሮሚስ ምናምን ይመስለኛለሁ። ፕሮሚስ ነገር ምናምን ይመስለኛለሁ። ሀሰን እንግዲህ ወግደር ሶት ፕሮሚስ ሊያስር ነው ለማሂ ለቆንጆ ልጅ ማለት ነውና፣ ያዝልቅላችሁ ያጣፍጥላችሁ ብለናል እኛ፣ ቤተሰቦቼ እኛም በጉጉት የምንጠብቀው ነውና እችን ዩቱብ ቻናል ደግሞ ሰብስክራይብ አድርጎ እውነት አይከፈልበትም። ይሁን ስቲ የመዳም ቅመሞች እኛንም አስቡ ነው ሰብስክራይብ ከእናንተ የሚጠበቀው አንድና አንድ መልካምነት ብቻ ነው። እውነት መልካምነት ብቻ መልካም ልብ ያለው ደግሞ ምንም ነገር ከማድረግ ወደ ኋላ አይልም እና እኛንም እንደዚህ ገና ተፈተፍ የምንል የሰብስክራይቦችንም ሰብስክራይብ አድርጉን ማለት ነው። ደና ደና ጥሩ ጥሩ ነገርም ወደ እናንተ ይዘን የምንቀርብ ይሆናል ለወደፊት ብለን እናስባለን እና እስከዛው ግን በያላችሁበትም ሰላማችሁ፣ ጤናችሁ ብዝት ይበል። የኒካው ነገር ግን ያው ማታ ተመልሰን እንመጣበታለን። ያልተቋጭ ነው ማለት ነው፣ ያሰን እና የምሀይ ማለት ነው። እውነት ነው አይደለም ፕራንክ። እዛው በዛ ነው የሚራዘም ነው የሚለው አብረ የምናየውናል ማለት ነው። አይመስላችሁም ቤተሰቦች? እስከዛው ግን ሰብስክራይብ አድርጉ። እናንተም እስከዛው ጤናችሁ፣ ሰላማችሁ ብዝት ይበል።